ጋት ነው ለሊጠጥቼ ነበር። አሬ በጣም ከፍቷታል። ቆይ ግን ያ ሁሉ ልመና፣ ያ ሁሉ ጦርነት፣ እሷ እሺ ብላ አብራ ከሆናችሁ በኋላ እሷ እንድትከፋ ለማድረግ ነበር? አሬ በፍጹም ከዚህ በላይ እንድትከባከባት እፈልጋለሁ ጓደኛዬ። እኔ ያሳለፍኩትን አንዷን ነገር እንድታይ አልፈልግም። አባብ ለአባብ ለልቤን ከወሰድክ በኋላ እንደዚህ ታደርጋለህ? ቆይ መጀመሪያ እኔን ስታፈቅሬ ስለ ቤተሰቦች አላሰብክም ነበር ቆሽ አነግሪኝ፣ ማን ነው እንደዚህ ያለሽ? ለምንድን ነው ለእናትህ ስለ እኔ ለመናገር ያጠርቀው? በፍጹም አዲ፣ እኔ በአንች አላፍርም። ታዲያ ለምንድን ነው ከኔ ጋር መሆን ያስጨነቀ? አደ፣ አልተጨነቅኩም። ትንሽ ስለፈራው ነው የተረበሽኩት። ለምንድን ነው የፈራሁት? ለአንቺ ነገር ላስጨንቅሽ አልፈለኩም አዲ፣ ለዛ ነው ያልነገርኩሽ? እንጂ ለሌላ ነገር አይደለም። ምን የሚያስጨንቅ ነገር መጣ? እውነትም ማወቅ እፈልጋለሁ። ለእናቴ ስለ አንቺ መናገር አልፈለኩም፣ ስለ ስራሽ እና የት እንዳገኛሽ። ለምን? ምክንያቱም እንዲንቁሽ አልፈልግም፣ አይደል እና እነሱ እንዲያከብሩኝ ያለ ማንነት የማንነት ልሰጠኝ ነው። እንደዛ አይደለም አዴ፣ ቢያንስ የነ ፍቅር ሰራተኛ መሆንሽን እንዲያውቁ አልፈልግም። ይኸውልሽ፣ ለአንቺ የሚኖራቸው አስተሳሰብ ጥሩ አይሆንም። ለራሴ ስሜት ተጨንቄ ነው። እያታለልከኝ ነው። ሲጀመር ማታፈቅረኝ ከሆነ ማን አስገድደ? እኔ እኮ አላስኩም። በቃ መሄድ ትችላለህ። እጄን ያዘ የለም አዴ፣ እንዴት እንዳገኘው ሽንን ይማቀ አንቺን ደግሞ መቶ አልችልም። ይኸውልሽ፣ አንቺ እኔ ሚስት ነሽ፣ እሺ በጣም ነው የማፈቅርሽ። እንደዚህ እያልክ ልቤን አትስቃሉ። ከኔ ጋር መሆን ካልፈለግ የምታፍርብኝ ከሆነ በቃ ሂድ። ባጉል ተስፋ ልቤን አትምሎ። ይህን ያህል እንዲሰማሽ አድርግ ያለው ማለት ነው አይደል? ከዚህም በላይ ልቤን ሰብረዋል። ዲሁም ደስተኛ ላ አድርጋት ነው የምፈልገው። እትዬ አትጩይ። አምጣርጅኝ ልጋገኛ። አንቺ ይምድ ወደ ቤት ለመግባት ግዴታ እንትን ማስፈቀድ አለብን እንዴ? አባቱ ይት ነው ያለው? ወይ አንቺ ምን ልሰሪ መጣሽ? ወንድ ልጅ የፈለገ ቢወድሽ ከእናቱ በላይ አይወድሽ። ደረ ነው ችግርሽ። ወይኔ እናንተ ከዚህ በኋላ በዚህ ሁኔታ ነው የምንቀጥለው? በሚስት ይኮራል እንጂ ይታፈራል እንዴ? እችን ነገር እኛም አልፈንባታል። እሷ ያጫማልቀችው ማን ይበላላታል? ልጅሽ እኮ ነኝ በረከት። ልጅ እታች ያለው መሬት ሽጭ፣ ለሁላችሁም አካፍላችኋለሁ። ስለምን ማለት በምን ጉዳይ ሩታ? ደይ ምን እያደረግ? እስከ ዛሬ ከማቃቸው ሴቶች ሁሉ አንቺ ትለያለሽ። ሁለተኛ በመሀላችን እንዳገብሽ እንዴት ራስ የምታዩ ያድሬ ሳ ሰላም፣ ወዲና ተከበራችሁ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ሰላምታዬ በያላችሁበት ይድረሳችሁ። እንዴት አላችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ፣ ላይክ ያደረጋችሁ አብራችሁን ቆዩ። ቪዲዮውን እስከመጨረሻው በማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን በጣም እናመሰግናለን። እንግዲህ በዛሬው ክፍል አደይ የመጨረሻ ውስጥ ላይ ያለውን ስሜቷን ተናግራ ለዴቭ። ዴቭ እንግዲህ እየወላወለ በባለፈው ክፍል እንደምታውቁት አዴ በጣም ቅር ብሏት ነበረ። ያው ዛሬም ልቦይ ያን ያክል የረካ ባይሆንም ግን በተሻለ መልኩ ያው አንዳንዴ በመነጋገር መልካም ነገር ይፈጠራልና መናገር በራሱ የሆነ ውስጣቸው ያለውን ፊሊንግ አውጥቶ መተንፈስ በራሱ አሪፍ ነውና፣ እንግዲህ ዛሬ አግኝተው ዴቭን እንዴት እኔ፣ እናንተ በቃ በዚህ መልኩ ነው የምንቀጥለው ማለት ነው? ምንድነው እየተካሄደ ያለው በቃ አልገባኝም። ስለዚህ እንዴት ነው ለእናትህ ለቤተሰቦች መናገር ያፈርከው ስለኔ? ለምንድን ነው እየተጨነከው? ስለምንድን ነው ይሄን ያክል አስጨንቄያለሁ ማለት ነው? ባኔ እንዴት ጨነቀ አልፈልግም ብለው ያው አለውን ነገር ነግረዋል። ምክንያቱም ሩታ ስለነገርቻት ማን ነው የነገረሽ? ማን ነው ይሄን ያለው? ምናምን እያለ ነበር። እሱን ያለው ሰው ምን ይተክርልሀል? ዋናው የሚፈለገው አንተ ምን አስበህ ነው? በቃ ፊት በዛ በዚህ ብለህ፣ ያ ሁሉ ሽቅበት፣ ያ ሁሉ ቁልቁለት፣ ያ ሁሉ ያለፍናቸው ነገሮች ለዚህ ነበር ማለት ነው። እኔ ልቤ ነው ወደ አንተ ከወሰርክ በኋላ ምናምን በቃ ማለት በጣም ነው የተናገረችው ማለት ነው። እንግዲህ ዛሬ አደይ አደይ እስከ ዛሬ ለመናገር ብዙ ነገሮች እንትን እሏት ነበር። የዛሬው ግን በቃ በጣም ነው የተናገረችው ማለት ነው። አደይ አደይ ወም እንግዲህ በጣም ነው የነገጠው። ካልፈለከኝ እኮ መሄድ ይችላል በቃ፣ እጅን ይዞ ያቆመ ሰው የለም፣ አይደለም ካልፈለግክ ምናምን ያለችው፣ እሱም እኔ ሚስቴ እንድትወኙ ነው ምፈልገው። ያልተናገርኩበት ምክንያት ደግሞ ለእናቴ እንደዛ ብዬ መናገር ያልፈለግኩበት ምክንያት የእነ ፍቅር ሰራተኛ መሆንሽን ማወቅ እንዲያውቁ አልፈልግም አላት ማለት ነው። እና ታዲያ የሌለኝ ማንነት ከየት አምጥታ ሌላ ማንነት እንድትሰጠኝ ነው ነው ያለችው። እንግዲህ በቃ አደይ በቃ ራሷን ሆና መቅረብ የምትፈልግ ሴት ነች ስለዚህ የሌለኝ ማንነት ታሪክ የታምተ ማንነት ልሰጠኝ ነው ያለችው ማለት ነው። ያው እንደዛ ማለት ሳይሆን ያው ትንሽ ቤተሰብ ስለፈራው ነው ምናምን፣ አረ፣ አልፈለግ ከሆን ማየት ትችላለ ስትለው፣ አረ በጣም እኔ እንትን ካልሻንቻ ትናገር ስለምትኝ እንጂ አሁን ኑረ ራሱ ለትዬ መናገር እችላለሁ ምናምን ያላት ማለት ነው። እርግጠኛ ነህ ስትለው፣ አዎ እርግጠኛ ነኝ፣ እኔ ደግሞ በጣም ነው መወዲሽ ምናምን አላት ማለት ነው። ያው እንግዲህ የተወሰነ

ጓደኛ እኔ ያለፍኩበትን ነገር እንድታልፍ አልፈልግም፣ በቃ ብላ የመጨረሻ ያለችውን ነው እንግዲህ ለደቭ የነገረችው። ደቭን በጣም ነው የደነገጠው። በቃ ሶሪ፣ በባለፈው ጠጥቼ ነበረ ጥሩም ስሜት አልነበርኩም እና በጣም ይቅርታ ምናምና ያላት ለሌንም፣ አይ ችግር የለውም ዙሮ ሄዲ፣ አሁን አገኛት ግን ያለውን ነገር አስተካክል ነው ያለችው። እሺ ብሏል እሱ ማለት ነው። ሲቀጥል ዛን አብረሽን ካላደርሽ እያላት ነበር ዴቭ አዴን እና አዴ፣ እሱንም ነገር አንስታ ያልክ ያለኸው ነገር በዚህ መስመር ደግሞ እንደማይሆን በቃ ብዙ ጊዜ ነው ያለችው ማለት ነው። እሺ በቃ ይቅርታ፣ በጣም ይቅርታ ድጋሚ ይሄን ነገር ምላል ደግመውም በቃ ይቅርታ ጠየኩሽ፣ ላለፈውም ይቅርታ፣ ለሚመጣው ደግሞ አስተካክላለሁ ብሏታል። እሺ ብለው እንግዲህ ተስማምተው ሂደዋል ማለት ነው። ሌላው እንግዲህ ሮማን ባዴ ግርክብታ እየሰራች ነው ያለችው ፍቅር እንግዲህ አሁንም አዴ ላይ ስታደረገ የነበረውን ጭቆና አሁንም ወደ ሮማን አስቀጥለዋል ማለት ነው። ለምን እንዲሆነ አይገባኝም። አዴን እንደዛ የምታሰቃያት የነበረው ዴቭን ስለምትፈልገው ዴቭን እንትን ለማለት ነበረ። አሁን ደግሞ ሮማን ለምን እንደዚህ እንደምታረጋት አላውቅም። ማለት ሮማንና አሹ የሆነ ሪሌሽን እንዳላቸው ታውቃለች። ግን ደግሞ ሪሌሽን ቢኖራቸውም እሷ እንደዚህ የሚያደርጋት ነገር አይደለም። ማለት እንዴት እንደምታስበው አላቅም እውነት ለመናገርና፣ በቃ በጣም የምትናደዱ የምትቀናው እስከዛሬ ነው ይሁን፣ አዴና ዴቭ መሀል ስትገባ ፍቅር ዴቭን ስለምትፈልገው በቃ እንደዛ ነው፣ ብዬንም አስቤ የነበረው ግን አሁን ሮማንንም እንዳያችሁት ጭራሽ ፍራሽ ላይ አዴ አልጋ ቤት አልጋ አይማነው የአዴ መኝታ ነው። ክላሱ እንግዲህ እዛ ክፍል ሄደሽ አስተካክላት እና እዛ ክላሱ አስተኛ ስትላት፣ እናትዬዋ እንግዲህ ሄዳ ፍራሹን አንሹናለች። መሬት ተኝ ከዛ ላይ ጭራሽ ገጠር መሬት አልነበረ የምትተኘው የገጠር እና የከተማ ሰራሚክ እንደውም ሰራሚክ ነው እናቴ፣ ለበሽታ የሚሰጠው ገጠር እኮ እንዱ ቢተኙበት ራሱ መደቡ ምናምን እንደዚህ አይቀሳቀዝም። እንዲ ምን አስባ ነው ዳሮ ይታወቅ እናሷ እና እንግዲህ ሮማን፣ በነገራችን ላይ እንዲያዴ ድንግጥ ድንግጥ አትላትም ሮማን ጎበዝ ነች እና በቃ አይሆንም፣ አላደርገውም፣ አላነሳም ከስፈለገ ደግሞ እትዬን ጠቃታለሁ ስትላት እንግዲህ ያው ቆይኔ የምልሽን ነገር ሁሉ ነገር እማታደርጊ ከሆነ ወየ ብልሽ የዛሬው ንደሪ ግለ ነገር እንገናኛለን ብላ ሄዴ ማለት ነው። እንግዲህ እሷም አይግድለም የዛሬን ካጠርኩ ብላ ዝም ብላት አለች። ሌላ ደሞ እቺ ቲና እምትባል ልጅ አትምጭ እንኳን ሲሏት ማትሰማ ማለት ነው። መታዲብ ላይ ጥምጥም ልትልበት ማለት ነው። ዲቫ አቧ ትንክኝ፣ አንቺ ልጅ በቃ ካጠገቤ ጥፍልኝ ምናምን እያላት እንኳ በግድ ብላ ሳለለን እዛ ግቢ ራሱ እናትዬዋ እንግዲህ እንዳያቸዋት እንዳትገቢ ብላት ነበረ። የፍቅር እናት ማለት ነው። ግን ዛሬም ሂዳ እዛ አገኝቻት ማለት ነው። እንግዲህ ሌላ ነገር ስጎነጉል ነበረ ድጋሜ እስከ ዛሬ ሆነ የመጨበት ነገር ካለች ብቻ ነው ነበር የተባለችው። አሁን ግን ድጋሜ እዚህ ግድ እንዳትገቢ ብላ የመጨረሻ ያለችው ማስጠንቀቂያ እ ነግራታለች በነገራችን ላይ ያመጣቻት ዛሬ ፍቅር ናት። ፍቅር ያወለተን ኮርስ ነው የምፈልጋት ማለት ነው እንግዲህ ዛ ሴት ዮዋን ብላታለች። ፍቅርነት ራሱ አንቺ እዚህ ጋር መተሽ ቤቴን ነው የምትበጠብጩ፣ ሌላ ምንም ነገር የምታደርጊው ነገር የለሽም ብላታለች። እንግዲህ እንደያችሁት ሮማንን፣ ስራሽን ጨርሽና ሂደሽ እኔ ቤት እንድንሄድማ እና የሆነ ቆሽሽ ልብሳለ ታጥቢያለሽ አለቻት። እኔ ቤት ሰራተኛ የተቀጠርኩት እነዚህ እነ ፍቅር ቤት እንጂ አንቺ ቤት አይደለም። ስለዚህ አንቺ ቤት መሄድበት ምንም አይነት ምክንያት የለኝም ብላ ነው እንግዲህ ያሳፈረቻል። በዛም እንግዲህ ኦኬ፣ ብር ፈልገሽ ነው አይደል ዴብላ ሀዲያ እንግዲህ ብር ውጥቶ አድጋዝ ልብሷ ላይ ሸጎጥ ስታደርግ እኔ አንቺ ይህንን ይህንን ብር ሮማን በጣም ነው የተመቸችኝ። ይህንን ብር ለእኔ የሰጠሽኝ ይህንን የቆሸሸ ጭንቅላት ሽን ጠቢበት ብላ ነው እንግዲህ በጥፊ ያጠራፍ ላይ መለሰቻት። ከዛም እንግዲህ በጣም እንደነቀጨው ኒ ላይ እጭሽን ምናምን ምናምን አለ የተጨረጨረች በራሷ ጊዜ ክብሯን ያጣች ማለት ነው። ከዛም በኋላ እንግዲህ አሹም ሲመጣ ደንግጣ ቲና ከዛሬ ቅጥለሽ ግን ድጋሜ ብትናገርኝ እኔ ነኝ ማቋለ ምን ልታመጪ ምንም አታመጣ ሌላው እንግዲህ ለሊ ያሰበችው ነገር እየተሳካላት ነው። ለምክንያቱም የባቡሬ እናት ወደ ራሷ እየተመለሰች ነው። አሁን በጣም ለውጥ ላይ ናት። እንግዲህ ለሊ ሰዎችን የመረዳት በጣም ትልቅ ችሎታ አላት። እንግዲህ ባቡሬ አባት ነው የሚገርማችሁ። የባቡሬ አባትና የምቀምጥል አባት አንድ ነው ማለት ነው። እንግዲህ ያው አባትየው ግን እንዲያልሆነ ራሱን እንትን እያለ ነው ያለው። ሌላው አሹና ሮማን አሹ ደህና እየጨፈረ ነው። ሩታም ከሱ ጋብራ ደህና እንትን እያለ ነው ማለት ነው። ዳይመንድና እንግዲህ አበበ እንግዲህ የአባታቸውን ንብረት ጠይቀዋል። የአደይ አባትም በጣም ተጨንቋል። ንብረቱ ሊወሰድበት ስለሆነ በጣም እየተናደደ ነው። ሲቀጥል በህግ ራሱ እንጠይቃለን እያሉት ነው። በዛም ደግሞ አሳስቦታል ማለት ነው እንግዲህ እነሱ ንብረታቸው እንደሚያገኙ አንጠራጠርም። ሌላው ኪንጎና ቅምጥልም አሪፍ ጊዜ እያሳለፉ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።